ያደርግላል በዚህ ሁኔታ ብቻ ልተው አልፈልግም። ምን እንዳሉ ነው፣ ፋውሉን ንገረኝ ሸቤ። ብትገባ ራሱ አብሬ ነው የምገባው። አልነግርህም። በአካውንት ወይ ልሂድበት? አንተ ተምቹ አልነግርህም። ትነግረኛለህ፣ አልኩህ እኮ። ሳላቃቸው በፊት ፋውል ሰርቼባቸው ማለት ምን አድርገባቸው? መስቀልና ፎቶን ሰርቄ የሰጥቷቸው የሆነ የዳቢል ውስጥ ላይ መሰለ ልጅ ወጥቶ ወርክ ክላስ ወርክ ሲለኝ እሺ፣ እሺ። ከዛስ ያ ወርኩ ደግሞ ፎቶ እና መስቀል መስረቅ ነው። ተምቹ የምር ነው። ካፎን ጋሽ ቤት ሰላም ሰላም። ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ይመስገን። እንግዲህ ተምቹ ተምቹ የሀናን ፎቶ እና የሀናን መስቀል ሰርቆ ነው እንግዲህ ለሌላ ሰው እየሸጠው። እነ ሀና ቤት ገብቶ ነው እነሱ ወደ ሐኪም ቤት ሲሄዱ ገብቶ የእነሱን መስቀል ወስዶ የሸጠው። በጣም ነው የሚያሳዝነው። ብሩን ወስዶ ከበላ በኋላ ነው እንግዲህ የሀና ችግር በያንዳንዱ አሁን ሲሰማ ያዘነው ነውእና እንግዲህ ውድ ተመልካች ተምቹ ከነ ሀና ጋራ ከነ ጆሮ ጋራ በጣም እየሄደ ፊደሎችን ሁሉ ትምህርት ሁሉ የሀና አባት እያስተማረው ነበረ። ሰምቹ መጨረሻ ላይ እንግዲህ እነሱ ከቤት ሲወጡ ነው የሀናን ታሪክ እየሰረቀ ሰርቆ ለሰው ሰጥቶ የእሷ ታሪክ እርግብ እጅ የደረሰውና በጣም ያሳዝናል። እንግዲህ ምንም ማድረግ አይቻልም። ነገሮቹ ሁሉ አሁን ናክቶበት ነው። ጆሮ እሱን በጣም ነው የደበደበው እና በጣም ይከብዳል። ወደ ገደለው ስንገባ ደግሞ ሀና በጣም ብዙ ነገሮች እያሳለፈች ነው። ሀና እንግዲህ ወይዘሮ ማለት እግራ ላይ ወርቃ እምቢ በማለቷ ማንም ሰው ነው እያዘነባት ይመስለኛል፣ ውድ ተመልካች ቢሆንም እንግዲህ ይቅርታ ይቅርታ ነው የሰው ልጅ። ትልቅም ትንሽም እግር ላይ ጎንበስ ብሎ ወርቆ ጠይቆ ካጣም ኃጢአቱ ለዛ ሰው ነው እና ወይዘሮ ማለት ማለት ግን እርግብን አገኘው ብላ አናን ማንነቷንም እየረሳች ነው። በጣም ነው የሚከብደው። በነገራችን ላይ አባቷ እንግዲህ እግዚአብሔር ወዶ ፈቅዶ ያው ተሽሏታል ተሽሏል። ከእንግዲህ በኋላ እንደዚህ አይነት እመምም የሚመለስበት እና ሀና የምታዝንበት ምክንያት ያለ አይመስልም። እዚህ ጋ ጆሮ እና ተምቹ በጣም እየተደባደቡ ነው። ተምቹ ታሪኩን ለጆሮ ሲነግር አንተ ምንድን ነው የምትነግረኝ? እንዴት ነው እንደዚህ የምትለው? ብሎ እንግዲህ ከዛ በፊት ተምቹ ነበረ ከስሬ ጠፋ፣ ሄድ ወደዛ ቶሎ ተምቹ ነበረ እየወረወረው ያለው እና አሁን ደግሞ ጆሮ ጎበዘኑ ተምቹን አዳፍቶ በቃ በጣም እየጠፈጠፈው ነው። እንደ እበት ማለት ነው። ስለዚህ ምንም ማድረግ አይቻልም። ተምቹም እየሰራውን እያገኘ ነው። እንደገና ደግሞ ተምቹ ላይ የሆነ ብዙ ነገሮች የሚደርሱ ይመስለኛል። እንግዲህ ተምቹን እግዚአብሔር እንግዲህ ያውጣው ነው የምለው። ምንም ሌላ ምን ይባላል እንግዲህ አንድ ሆኗል። መመለስ እንደማይችል ለብቻው የሀናን አባት እያየ ለብቻው እየወጣ ስልክ እየደወለ ከልጁ ጋራ እየተገናኘ እሱም በየቀኑ ልጁን እየመታው ነው። ልጁ ደግሞ ስልክ አታንሳ ተብሏል። እሱ ያን ታሪክ ለሰው የሰጠው ታሪክ እንድች ብለክ ለታምቹ ስልክ እንዳታነሳ እንድች ብለክ እንዳትናገር ብሎ ለተምቹ ጓደኛም ጓደኛ ማስጠንቀቂያ ተሰጥቷል። እና ብቻ ዞሮ ዞሮ ሁለቱም ችግር ላይ ነው ያሉት። አሁን እንግዲህ ታምቹ ምን ደረጃ ላይ እንዳለ ምን እንደሚሆን የሚታወቅ ነገር የለም። እንግዲህ አብረን እንከታተላለን ውድ ተመልካቾች፣ ምንም ማድረግ ስለማይቻል ይህንን ቪዲዮ ላይክ እያደረጋችሁ የምለቀውን ነገር አብረን እንከታተል እላችኋለሁ። ውድ ተመልካች ምንም ማድረግ ስለማንችል እንግዲህ እኛም ልብ ቢነካም ባይነካም ቪዲዮ መከታተል የምናቆም አይመስለኝም። ሁሉም እንግዲህ እየተሸገረም ያደርግላል። በዚህ ሁኔታ ብቻ ልተው አልፈልግም። ምን እንዳሉ ነው? ፋውሉ ንገረኝ። ሸቤ ብገባ ራሱ አብሬ ነው የምገባው። አልነግረም። በአካውንት ወይ ልሂድበት። አንተ ተምቹ፣ አልነግረም። አትበለይ። ትነግረኛለህ። አልነግረም አልኩ እኮ። በአካውንት ወይ ልሂድበት። ትነግረኛለህ። አልነግረም አልኩ። አልነግረም። ትነግረኛለህ አልኩ። እርግጠኛ ነህ? መስማት ትፈልጋለህ? አዎ እፈልጋለሁ። ለቀይ በቃ ነግራለሁ። እሺ ንገረኛው።